ቻናል የቤተሰቦች በዛሬ ቪዲዮ ስለ አብርሽና ስለ ዱሮ ፍቅረኛው አዲስ መረጃ ወጥቷል። እንግዲህ ነጽ ቲዩብ የምትባለው በተለይ የሱ ፍቅረኛ ነኝ ብላ በዚህ በሶሻል ሚዲያ የመጣች አዲስ መረጃ ይዛ መታለች። መረጃ ብቻ አይደለም በጣም በጣም በጣም አስነዋሪና በጣም አነጋጋሪ የሆኑትን ነገሮችን ይዛ ወደ ሚዲያ መታለች ማለት ነው። በዚህ ጉዳይና በተለያዩ ጉዳዮች ዛሬ እንግዲህ እስከመጨረሻው ድረስ አብራችሁን ሁኑ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ውዴ ቻናሌ ቤተሰቦች ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ላይክ ማድረግ እንዳትረሱ። ያው ላይክ አድርገን እንጀምራለን ቪዲዮን። ወደ ጉዳያችን፣ ከሰሞኑ ከተፈጠሩት ነገሮች ውስጥ እንግዲህ ያው ነፂ ቲዩብ ወይም ደግሞ ነጻነት ተብላ የምትጠራ አንዲት ሴት በሚዲያ ብቅ ብላለች። ይሄንንም እንግዲህ በጣም አነጋጋሪ ሆኗል። ምክንያቱም የመጣችው የአብርሽ ፍቅረኛ ነኝ። በጣም ብዙ ነገር አብረን አሳልፈናል። አሁን እጅግ በጣም ተጎድቻለሁ እና በጣም በጣም በጣም ከባድ ችግር ውስጥ ነኝ ያለሁት ይሄንን ነገር ግን በጭራሽ አልተረዳሁም። አብርሽ ይሄ ሁሉ ነገር ሲሆን ቁጭ ብዬ እያየሁ ነበረ። ግን በስተመጨረሻ ወደ ሚዲያ መምጣት ወሰኜ፣ እነሆ በራሴ ዩቲዩብ ቻናል መጥቻለሁ ብላ እንግዲህ አንድ መጀመሪያ ቪዲዮ ለቃ እንደነበረ ችንም እናስታውስ ጉዳይ ነው። በአሁን ሰዓት ግን ወደ ሶስት ወይም አራት የሚሆኑ ቪዲዮችን በተለያየ ጊዜ ለቃለች። እሱ ብቻ አይደለም የተለያዩ ፎቶዎችን አብሮ የተነሱትን በተለይ በጣም በጣም የድሮ ፎቶዎች በጣም ደግሞ የቅርብ የሆኑ ፎቶዎች የሚመስሉ እንደዚሁ በጣም በብዛት ስላለኝ ብዙ ፋይልም ስላለኝ፣ እሱ ብቻ ሳይሆን ቪዲዮዎች የተለያዩ ከአብርሽ ጋራ ብዙ ነገሮችን ስናደርግ የሚያሳይ በጣም ብዙ ቪዲዮዎች አሉኝ ብላለች። እቺ ሴት እንግዲህ እንደሚታወቀው በዩቲዩብ መታ አንድ ሁለት ቪዲዮዎችን ጣል አድርጋለች ማለት ነው። በዛሬ ቪዲዮ ደግሞ ይዛ የመጣችው በጣም በጣም በጣም አነጋጋሪ የሆነ እና በጣም ጉዳዩን መቀበል ይከበዳቸው በጣም ብዙ ሰዎች አሉ። እንግዲህ ይዛ የመጣችው ነገር አብርሽ ቀለበት ያረግላት ወይም ደግሞ እንደሚያገባት ሲነግራትና በጣም ብዙ ሰው በተሰበሰበበት ቦታ ላይ ፕሮግራም አዘጋጅቶ ቀለበስ ያረገላት የሚያሳይ አንድ ቪዲዮ እና እንዲሁም እንግዲህ ያው ከቤተ ክርስቲያን ሲመለሱ አብሮ የተነሱትን አንድ ፎቶም እንደዚሁ በሶሻል ሚዲያ ለቃለች ማለት ነው። ይሄ ብቻ አይደለም እንግዲህ እንቀጥላለን በጣም ብዙ ቪዲዮችን እንለቃለን እያለች ነው። በጣም ብዙ ሰዎች እንግዲህ በጣም በዚህ ጉዳይ ተረብሸዋል ማለት ነው። ብዙ ሰዎችም መነጋገሪያ እስከሚሆን ደረጃ ድረስ ደርሷል። የአብርሽ ጉዳይ ደግሞ አብርሽ ይህንን ነገር እንግዲህ ያው በደንብ እንደሰማና ቪዲዮም እንደሰራበት እናውቃለን። ግን ከሩታ ጋር እንዳወሩበትና አውርቶም መግባባት አልቻሉም። ምክንያቱም ሁለት ቪዲዮ ሰርቶ፣ ሁለቱም ቪዲዮ ላይ ተጣልቶ ወይም ደግሞ በጣም ተጨቃጭቆ ቪዲዮ ሲያበቃ ነው የሚያሳየው። እንዳያችሁት እንግዲህ ያው በጣም ሲከራከሩና ሲጣሉበት የነበረ ጉዳይ ነው። ሩታ በጭራሽ ይህንን ነገር መቀበል አልፈለገችም። ያለፈ ነገር ያለፈ ነው፣ እኔን አይመለከተኝም፣ ያለፈ ነገር የሱ ህይወትም ያለፈ ነገር ስለሆነ ስለዛሬ ብቻ ነው የማስበው፣ ካሁን በኋላ ወይም ደግሞ ከኔ ጋራ ከሆነ በኋላ አድርጓል ከሆነ ያንን ነገር ነው እኔ መቀበል የማልፈልገው አይነት ነገር ብላ ስታወራ ነበረ። እሱ ብቻ አይደለም እንግዲህ ሩታ ስታወራ የነበረው በጣም በጣም ብዙ ቪዲዮዎች፣ በጣም ብዙ ፎቶዎች፣ በጣም ከተለያየ ቦታ እየተላከልኝ ነው። ስለዚች ሴት የሚገልጽ ወይም ደግሞ አብሮ የተነሱትን አብሮ የሆነ የሆነ ነገር ሲያረጉ የተነሱትን ቪዲዮም ይሁን የተለያዩ ነገሮች በጣም ብዙ ማስረጃ እጄ ላይ ገብተዋል። ስለ አብርሽ ይህን ያህል እንግዲህ በጣም በጣም እንዳዘነች እና በጣም ውስጧ እንደተከፋ ስትናገር ነበረ። አብርሽ እንግዲህ በዚህ ጉዳይ ላይ ምንም አይነት ምንም ቢሆን ንግግር እንደማይፈልግ ተደጋጋሚ በተደጋጋሚ ሲያወራ ነበረ። እሱም እንግዲህ እንዳለው በጣም ብዙ ነገር አሳልፍ ያለው በህይወቴ በጣም ብዙ ሴቶች መጥተዋል፣ በጣም ብዙ ሴቶች ሄዷል፣ ከዛ ውስጥ ለትዳር የምትሆነኝን መርጭ አለው። በትዳርም አብሬ እንግዲህ እስካሁን ድረስ አለው። ስለዚህ ሌላ ነገር መስማትም አልፈልግም፣ በዚህ ጉዳይ ማውራትም አልፈልግም። አንዳንድ ሰዎች እንግዲህ ሊነሱ ይችላሉ ከአሁን በኋላ ሌላ ሌላም መረጃ ሊወጣ ይችላል። ሌሎች ሴቶችም እንግዲህ ሊመጡ ይችላሉ። ስለዚህ ጉዳይ እንግዲህ ምንም አይነት ወሬም ይሁን ቦታ መስጠት አልፈለግም ብሎ በግልጽ ተናግሯል ማለት ነው። በዛም እንግዲህ ያው ወደ ቡታጅራ እንደሚሄድ ያው ይታወቃል። የሆነ ጉዳይ እንዳላቸው በተለይ ከዚህ በፊት አንድ ቪዲዮ ሰርተን ነበረ እንደምታወቁት፣ በዛ ቪዲዮ ታገኛላችሁ ቡታጅራ የሚሄድበት ምክንያት ያው በደንብ ግልጽ እንግዲህ ስለ ራሳቸው ጉዳይ ወይም ደግሞ ስለ ሩታና ስለ አብርሽ ከቤተሰቦቹ ጋራ ሊመካከር እንደሆነ ወደ ቡታጅራ ለመሄድ እንደወሰነ ያንን ነበር። ለአንድ ሁለት ሳምንት ደርሼ ይመለሳለሁ ብሎ አስቦ የነበረ ቢሆንም ይሄ ነገር ከገጠመው በኋላ እንግዲህ ሩታ ሀሳባውን ቀይራ ወደ ቡታጅራ እንዳይሄድ በጣም ጥረት ስታረግ ነበረ። እንዳያችሁት ቪዲዮ ላይ በጣም በጣም ስትለምነው ነበረ። ግን እሱ ምንም አይነት ነገር መስማትም መናገርም ስለማይፈልግ ቀጥታ ውሳኔው ወደ ቡታጅራ ሄዶ ጉዳዩን ለመጨረስ ብቻ ነው የወሰነው። እንግዲህ ወደ ቡታጅራ ከሄደ ውድ የቻናሌ ቤተሰቦች፣ በጣም ከባድ የሚሆነው ከዚች ሴትዮ ጋራ ሊገናኝ ይችላል፣ ደግሞ ይገናኛል። ምክንያቱም በጣም ብዙ ቪዲዮ እየለቀቀች ስለሆነ፣ ይህንን ነገር እንድታቆሙ ወይም ደግሞ ወደፊት እንዳይቀጥል ከእሷ ጋራ ለመነጋገር ግዴታ ይገናኛሉ ብለን እናስባለን። እዛ ሄዶ ተገናኙ ደግሞ ቪዲዮ አብሮ ከሰሩ በተለይ ሩታ በጣም በጣም እንደምታዝንበት እንግዲህ ተናግራለች ማለት ነው። እንግዲህ ውድ የቻናል ቤተሰቦች እቺ ሴት ምን ቦታ ላይ እንዳለች አናውቅም፣ ግን በጣም እንደተጎዳች በጣም እንዳዘነች በጣም ብዙ ነገር እንዳደረጋት ስትናገር ነበረ በተደጋጋሚ። እሱ ብቻ አይደለም፣ በአሁን ሰዓት እንግዲህ በጣም ብዙ ደጋፊዎች በጣም ብዙ ሰዎች እሷን ለመርዳት እንግዲህ እንደተነሱ ሰምተናል። እሱ ብቻ አይደለም ዩቲብ ቻናልም አለም ከፍታ በጣም በአጭር ጊዜ ውስጥ በጣም ብዙ ቤተሰብ ማፍራት ችላለች። በዛ ላይ ደግሞ ብዙ ተመልካቾች እንግዲህ በተለይ የአብረሽ ና የሩታ ተመልካቾች ወደ ሶስት ቦታ ተከፍለዋል። እንግዲህ የተለያየ ሶስት ቦታ ላይ ሀሳባቸውን እየሰጡ ነው። አንዳንዶቹ አብረሽን እየደገፉ ስለ አብረሽ በጣም ከፍ አድርጎ ያወራሉ። አንዳንዶቹ ደግሞ ስለ እያወሩ ሩታ እንደደገፈው በቃ በጣም ጥንካሬ እንዳላት ለትዳራዋም ታማኝ እንደሆነች በደንብ አድርጎ ሲናገሩ አስተውለናል ማለት ነው። ሌላኛዎቹ እንግዲህ ያው እንደምታውቁ ነጻነት ወይም ደግሞ ነፂ ቲዩብ ብላ እንግዲህ የለቀቀች አብርሽ የድሮ ፍቅረኛ ነኝ ብላ የምታወራ እሷም በጣም በብዛት ብዙ ሰዎች እየተከተሉ ወይም ደግሞ ሀሳባቸውንም እየገለጹላት ነው። በጣም እንደሚወዷት በጣም እንዳዘኑ በጣም እንደ ራሳቸው አድርጎ ሲናገሩ አስተውለናል ማለት ነው። እንግዲህ በጣም ብዙ ሰዎች ይህንን ነገር ሲያጋሩም ሲያውሩም በጣም ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው። አሁን ግን በጣም ከባድ ሁኔታ ውስጥ ገብቷል የአብርሽና የሩታ ትዳር። ምክንያቱ ደግሞ እንግዲህ ያው እንደምታውቁት የተለያየ ቪዲዮ አለኝ፣ የተለያየ ፎቶዎች አሉኝ፣ በየቀኑ እለቃለው እያለች እየዛተች ነው። መዛት ብቻ ሳይሆን በየቀኑም እየለቀቀች ነው። እንግዲህ አንድ ሁለት ቪዲዮ አንድ ቪዲዮ እና አንድ ፎቶ ለቃለች። ይሄ ደግሞ በጣም ብዙ ብዙ ሰዎችን አስቆጥተዋል። እንግዲህ በዚህ ከቀጠለ እንዳለችው ከሆነ በጣም አስነዋሪ ቪዲዮችም እንዳሏት በተለይ ከአብርሽ ጋር አልጋ ላይ ሆኖ የተነሱት በጣም ብዙ ፎቶዎች፣ ቪዲዮች እንዳሏቸው እንዳላት እንግዲህ በደንብ ተናግራለች። ይሄ ነገር ደግሞ ወደዚህ ደረጃ ከደረሰ የነ አብርሽ እና ሮታ ጉዳይ እዚህ ላይ የሚያበቃ ይሆናል። ይሄ ነገር እንዳይፈጠር እንግዲህ በጣም ብዙ ሰዎች ጥረት እያረጉ ነው። በዚህ ከቀጠለ ግን እጅግ በጣም በጣም ከባድ ይሆናል። ውድ የቻናል ቤተሰቦች፣ አብዛኛው ሰው ደግሞ በሌላ ተቃራኒ መቶ እነዚህ ሰዎች ይተዋወቃሉ ድራማ እየሰሩ ነው እንዳትሸወዱ እያሉም በጣም ብዙ ሰዎች እየተናገሩ ይገኛሉ። ይህም በጣም አስገራሚ ነገር ነው። እኛ በራሳችን እንግዲህ እንደ ቻናላችን የምናስተላለፈው መልእክት ይህንን ጉዳይ በጥሞና ቁጭ ብሎ ማየት የተሻለ ነው። ይህ የትዳር ጉዳይ ስለሆነ እጅግ አሳሳቢ ስለሆነ አብረሽም ይሁን ሩታም ለዚህ ጉዳይ ጊዜ ሰጥተው ወይም ደግሞ ከካሜራ ጀርባ ሆኖ ይህንን ጉዳይ መጨረስ አለባቸው ብለን እናስባለን። ልጅቷንም ማግኘት ከቻሉ አግኝተው አውርተው እንግዲህ ይሄ ነገርም እንዲፈታ ይሄ ጉዳይ እንዲስተካከል ለማድረግ ጥረት ማድረግ አለባቸው። ካልሆነ ግን የከፋ የከፋ ነገር ይፈጠራል። አንዳንዴ ለቪዲዮ ተብሎ ማይሆን ነገር ውስጥ ይገባል፣ ስለሆነ መጠንቀቅ አለባቸው ብለን እናስባለን እንግዲህ